ኮይን፣ ጋድ አልመቻልኩ እኔ ከዚያ ጋር እኮ ዲነር ሰዓት ነው። እዚህ እራት ሰዓት ነው ሰው የሚያክል ፀሐይ ወጥቶ ነው ዲነር። አክቹሊ ስንት ሰዓት መስል? ከቀኑ አራት ሰዓት ከሰላሳ አንድ ነው እና <laughs> ሲክስ ፒ ኤም ላይ ነው እራት የምበላው። አትሊስት ለኛ አይደነ ስ ለሌላ ሰዎች እስከ ኤት ፒ ኤም ሰዎች እራት ይበላሉ፣ እስከ ከምሽቱ ሁለት ሰዓት ማለት ነው። በእናንተ የሰው ልጅ አምሽቶ ቢበላ ችግር አለ ከሁለት ሰዓት በኋላ? አይ ጥያቄ ነው። ለምን ለምን? ችግር የለውም፣ ችግር የለውም። እኔ ማላውቀውን ነገር መጠየቅ አለብኛ ያ አይ ጋስ ይክራማናት ቀሽ። እና ዛሬ የራት ፕሮግራም አለብሽ? ነው አለብኝ ሳይሆን አለን። ማለት በጋራ ነው የምትበሉት? ማን ነው? በዚህ ዓመት ነው የምመረቀው። ሰው የተለያዩ ዝግጅቶች አሉ። ላይክ ትራውት የየር አሁን ላይ የሃሎዊን ጊዜ ነው። ኦቭየስሊ ነገ ነው ግን ዲነር ፕሮግራም አለ። ድስት አዘ ስኩል አዘ ባች አንድ ላይ የምናደርገው ፎቶ ምናምን እንነሳለን። ሰው አም ዶይንግ ትንሽ ሜካፕ ከመሄድ በፊት ነው። በየ መጨረሻው ዓመት ላንገናኝ እንችላለን እና ኮንግራ ብያለሁ ቴንክ ግን በምንድን ነው እየተማርሻለሁ? ኢንተርቪው እያደረግን አይደለም። ዛሬ ኢንተርቪው ላደርግ አይደለም። እኔ እኔ ኢንተርቪው የሚያደርግ ሰው አይደለም። አይመቸኝም። ስ የስራ እንደምንትት ነው፣ እንዴት ለአንተ እንትንህን ምንድን ነው የሚባለው ይሄ ሪያክሽን ቪዲዮ እህን ምናምን ያሉ ዩቲዩብ ላይ ነበረ። እንትንህን ስትይ እኮ ከምኑ አየችው ደግሞ ብዬ ዝቅ አልኩኝ።

ቆይ ይቅርታ አድርጊልኝና ፐርሰናል አላደርገውና ማለት ነው። ከሳሽ ከሳ አይኔ ነው ወይስ ግልጽ አድርጊ ነው። ሰዎች ወፈርሽ ነው የሚድ ወድ ሚን አክቹዋሊ፣ ወፈር ያለው በጣም ጾም ነበር ምናምን። አሁን ትቻለሁ አልጾምም። ሰው ወፈር ያለው አይዶ። የትኛውን እንትን እንዳየህ ኮንተንት እንዳየህ ሜክስ ዩ ቲንክ ወፈርኩ። ጋይስ፣ ቀጠንኩ ማለት ሶሪ። ወፈርሽ እያሉ ነበር ሲነግሩኝ የነበረው አክቹዋሊ እዚህ መተው አይደለም። አለም አለም እንደ ደብሮች ሊሆን ይችላል። እኔ እኔ ሪያሊቲ ነው የምናገርበው እኔ አይደብረኝም። ብከሳም በወፍርም አይስቲል ለቀድ ሳም ምን ማለት እየተጎረርኩበት በያ ዝሚን መጥፎ ነገር አደለም እንፈልግ አሁን ሁለት ስራ በአንድ እየሰራሽ ነው ወይስ እንዳይደብርሽ ብለሽ ነው ሜካፑን ላይ ምትቀቢ? እንዳይደብርሽ ብለሽ ነው ሜካፑን ላይ የምትቀቢ ወይስ ሁለት ስራ እግረ መንገድ ሰውን እያወራሽ በዛው ሜካፕ እየተቀባሽ ነው? እውነት ጥያቄ ስለሚሆንብኝ ነው። ብዙ እህቶቻችን ስለማይ ነው ላይፍ ላይ ሜካፕ ሲቀቡ። እኔ ሁለት ስራ ብዙ ጊዜ መልስ ተረስክረው ማረገው፣ አለበለዚያ ይሰለቸኛል ቁጭ ብዬ ሜካፕ መቀባት

አረ ባደረገልኝ እኔ የአዳምና ይዋን አለን እን ማንንም ሰው እኮ ከመሬት ተነስቼ አልጠላም። በወድ እንደው ደስ ይለኛል እንጂ ማን አግኝቼ ነው እኔ ደግሞ ተወዳጅ ሰው እንዴት አደወደደ ትላለች። እንግዲህ አብሳላት ደግሞ ተወዳጅ ትላለች። እንግዲህ እንዴት ብላ ትጠላሽ? እንዴት ብላ ትጠላ? ምንድን ነበር ዳረጌ ነበር እሱ አሁን ጌም የተጫወትክ ነበረ ፕ ከነበረእኔ ከእህቶቻችን ጋር መጫወት ትቻለ። ምክንያቱም ሁሌ አሸናፊነት ስለሆነ ሁሌ ታሸንፋለክ። አባንሳትቼ ስለምጫወት ሁሌ ያሸንፉኛል። ና ደግሞ ሴት ልጅ ስትሸነፍ ቅር ይለኛል። ና ነገሩን ትንያለ ጥሩ አስተሳሰብን ያለት ምን አነሳሳውን አንተ የምትሰራውን ዩቲዩብ ለመስራት ወንበሩ አሌ አሌ ድህነት ሁሌ ተፋጣት ትችለዋለ አለኝ። አልኩት። መጣ ስልክ ሰጠኝ። እግዚአብሔር ይመስገን ያው እንግሊዝኛ ባወራ ደግሞ በጣም ያዋጣኛል በዶክሽን ጥሩ ነው የሚከፋ አንቺ እና አንዳንድ ኮንቴንቶች ናቸው ብር ያላቸው ዩቲውብ ላይ ሄደ ብታይ

የጎረቤት ነው እንደ ጨረሰችው፣ አሉኝ አንቺ በስማ በጣም ከታተሉሽ። ኩሉ ኩሉ መነጽር ላደርግበት ትችላለሁ። ሰው ይታያል። የሳይት አለማ የሳይት አለው፣ ብሉ ላይትም አለው። እንደ እደጅ ሲወጣም ይጠቁራል። አንድ ይቅርታ ላስቸግርሽ፣ አንድ ይቅርታ፣ አንዴ እውነት ይቅርታ

የኔ ተከታታዮችን ሴቶች እንዴት እንደምወዳቸው እኮ ለአርቴሊንግ እንትን ኮንሲደሩ ብለንድ አልተደረገም እንዳልተደረገም፣ ኦፍኮርስ ቅድም እያወሩ ያለሁት ከዚህ በላይ እናትቀባ። ተከታታዮች ደግሞ እዚህ ጋር ብለንድ አድርጊው ኮንሲደርሽን የተቀባሽን ብለንድ አልሆነም እያሉኝ ነው።

ምን ያደረግጣል? ቦርሳ እንጂ ከፈትሽው፣ የሆነ ያሉ አሳየሽን፣ ከዛ ልናየው ስንል ብቻዬን ካላወጣች በኢየሱስ ስም፣ የሁሉ የሜካፕ እቃ ነው ያለው። ወይኔ የሆነ ስም የሌለው አካውንት ጊፍት እየሰጠኝ ነው። አባት አመሰግናለሁ ከልብ። ቆይ እኔ አንድ ጥያቄ ልጠይቅሽ፣ ስንታወጣሽበት አሁን ለዚች ለዚህ ይችል በሎ እንጂ ወይኔ ወንድም ማለት ገላመጠች። ብዙ ብር ብዙ እናንተ አሁን ወንዶች እኔ አንተን ብለሽ ችግር የለም አተጠቃያቸው ሌሎችን ይዘ ወይሁን ለምሳሌ ሆቢ ካለ እንደ ወንድ ማለት ነው። ብዙ ጊዜ ጌሚንግ ነው የወንዶች እና ፕሌይስቴሽን ለፕሌይስቴሽን የሚወጣው ወጪ ለአምስት ዓመት ሜካፕ ያስጠቅመኛል ወሬን ለአስር ዓመት የትኛው ፕሌይስቴሽን ፕሌይስቴሽን የትኛው ቱ ስሪ ፎር ፋይቭ ነው እየሰማሁ ያለሁት ወደ ስንት ነው እሱ አሁን ወደ ይዛ ብቻ መጫወትም እንችላለን ብቻ መጫወትም በቱ ብቻ ብዙ ጊዜ መጫወትም እንችላለን። በምን ኧረ አባቴ ጊፍቱ እኔ አሁን የማልችለው ነው። አሁን እኔ እያሳየኝ ያለው ጊፍቱ አባቴ ማልችለው ነው። እንዲ ይወርደዋል የአበባ ይወርዳል። አባቴ አመሰግናል። ይቅርታ፣ ይቅርታ። የአንድ ፕሌስቴሽን ዋጋ ዓመት ያስጠቅምሻል። አምስት ዓመት አምስት ዓመት እንዴ ፕሌይስቴሽን ዋጋው ስንት ነው ብለን፣ እኔ የአሜሪካ ኢንተርኔት ይቆያል እንዴ?